አውቃለሽ በጣም ወድሻለሁ። አውቃለሁ ብዙ ጊዜ ነግሬሽ አላቅም ግን ወድሻለሁ፣ የምርጋ ልቤ ይወድሻለሁ። ስፔሲፊካሊ ከመጣህና ካወራኸኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው፣ አቅም ወይ ዘውጁና ዘውጁና ዛሬ እየተከታተልኩኝ ነበር ዘውጁና ፕሮግራምን እየተከታተልኩ ነበር። በመጀመሪያ ሰላም አሌይኩም ራህመቱላሂ ወበረካቱ የምንለቃችሁን ቪዲዮ በተከታታይ እየመጣችሁ ለምታው እህት ወንድሞቼ ጀዛኩም መላሁ ከይረን። አዲስም የምትመጡት ሰብስክራይብ አድርጉ፣ ላይክ አድርጉ። የመጀመሪያው እይታ በጣም እየቀነሰ ነው እየሄደ ያለው። እኔ ነግራችኋለሁኝ። ይሄ ዩቱብ እንደሚያስፈልገኝ በተደጋጋሚ ነግሬያችኋለሁኝ። በተናገርኩኝ ቁጥር ምናልባት እልክም ሊሆን የሚችል ይሆናል። ብዙዎቻችሁ ግን እየቀነሳችሁና እየጠፋችሁ ነው ያላችሁት። እኔ የዩቱብ ሰብስክራይብ ብዛቱን አይደለም የምፈልገው። እኔ የምፈልገው እይታውን ነው። እይታው ነው ሊያስከፍለኝ የሚችለው እንጂ ቁጥሩ ሰብስክራይብ አድርጋችሁ ስለሄዳችሁ ለእኔ አይጠቅመኝም። የሰብስክራይብ ብዛት ሳይሆን የምፈልገው የእይታ ብዛት ነው። እኔ ስድስት ሺህ ሰው አንድ ሺህ ሰው ቢያይ አንድ ሺውን ነው የምመርጠው እኔ አስራ ሶስት ሺህ ቢኖረኝ ምን ያደርግልኛል? ቁጥር አይደለም ዋናው ታርጌቱ ማለት ነው። ሌላው ዛሬ ስለ ዘውጁና በጣም ንግድ ፍቃድ አውጥተን እያጋባን ነው። ብዙ የተፈቱ ሴቶች አሉ ትዳር የሚፈልጉ ብዙ ወንዶች አሉ ትዳር የሚፈልጉ ግን አገጣጣሚ ጠፍቶ ነው ብለው በጣም ሲንጫጩ ነበር። እና ዝም ብዬ ነበር ስከታተላችሁ የነበረው ማለት ነው። በመጀመሪያ ትዳር ነሲብ ነው። አገጣጣሚውን አቶ አይደለም አደምና ሀዋ ከአንድ ሀገር አይደለም የተፈጠሩት። እኔም ብትወስዱ እኔ ኢትዮጵያዊት ነኝ፣ ባሌ ኤርትራዊ ነው። በምንም ተአምር እኔ እንደዚህ አይነት ሰው ሀገር ሰው ሄጄ አገባለሁ ብዬ አላሰብኩም። እርግጥ እኔ ባገባሁበት ሰዓት ፖለቲካ ማላቀም ኤርትራ እንደ ኢትዮጵያኖች በሚታዩበት ጊዜ ነው። የትየሌሌ ታሪክ ነው ማለት ነው። እስካሁኑም ድረስ ኤርትራዊኖች የሚጋባሉ፣ ኢትዮጵያኖች የሚጋባሉ፣ ኑሮ ይኖራሉ። ሰው ነሲቡ ነው፣ እርዝቁ ነው። እንደገና ደግሞ ውሎው ነው መቼም። ከወር እስከ ወር ከአመት አንድ አመት ቤት ውስጥ ተዘግቼ በራን ኳኩቶ ይመጣል ብዬ አልጠብቅም። አይ ባለ ማገኘት ብዬም ደግሞ ወጥቼ አልዞርም። አላህ ሰበቡን እንድናደርስ ይጠይቀናል። ለእኛ የጻፈልንን ጽፎልናል ማለት ነው። እና ዛሬ ልላችሁ የመጣሁት ምንድን ነው፣ እኔ እፈራለሁ፣ ዙልም እፈራለሁ። ይችን ቪዲዮ ሰርቼ ወጥቼ ይሄ የምናገረው ነገር ትክክል ካልሆነ ማስረጃ ከሌለው መልሼ መጥቼ ቪዲዮ ሰራለሁ፣ ማስተካከያ ማለት ነው። ለምን አላህ ዘንድ እንዳልጠየቅ። ከሳምንት በፊት ይሄ ዘውጁና በርናመጅ ዋናው ኃላፊ እኔ ቤት መቶ ነበር። ቲክቶክ ላይ እያዋራሁት እንዳለ ከታች በኮሜንት አንተ ሌባ፣ አንተ ሌባ፣ አንተ ሌባ። መቼም የእኛ ህዝብ በስድብ በስድም የሚያምን ህዝብ ስለሆነ ሴቱ ደግሞ በጣም ተሳዳቢ ስለሆነ ሲሰድቡት አንዳንድ ትልልቅ ሰዎችም ሲመጡ ጥሎ ዘሎ ወጣ ማለት ነው። ባትናገሩት ባሰርቡት ይሄ ሰውዬ ሀሳቡን ይጨርስ ነበር፣ እኛም የምንረዳው ነገር ነበር አልኩኝ። አለፈ ዛሬ ግን አቡ አሚራ ቤት ገብቶ ከጠዋቱ ሰዓት ሲታ ጀምሮ እስከ ሰዓትን አሸር ሲያወራ ነበር። ጠቅላል ለማድረግ ቪዲዮውን ለማለ እንዳላስረዝምባችሁ እሱ ለኔም ብሎኛል እንትናለኝ ብሎኛል ምንድን ነው ፍቃድ አለኝ መጅልስ አምኖበት ነው የሰጠኝ ብሎኛል መጅልስ አምኖበት ከሰጠህ አንተ የሆነ ጥፋት ካጠፋህ በሸሪያው ጥፋት ካጠፋህ መጅልሱ ይቀጣሃል ብዬ ስለው ጥፋትም አላጠፋም መጅልሱም አይቀጣኝም ብሎኛል ለመንግስት ለመጅልሱ አንተ ንግድ ፍቃድ ሲሰጥ ፍቃድ ሲሰጥህ ሀላል ነው ማለት ነው ለሱ ምንድነው እርዳታ የምታደርገው ስንለው፣ ለመጅልሱ ምንም ገቢያ እናገባ የቲሞችን ግን እንረዳለን ነው ያለው። የቲሞችን የምትረዳው ከየት አምጥተህ ነው ብር ስንለው፣ አህለል ኬሮቹ ይሰጡናል ነው ያለው። እና ነገሮቹ ተወዘጋገቡብኝ። ሴቱን አላስቀመጠውም ጥሎ ሄደ ማለት ነው። ዛሬ አቡ አሚራ እኔ ኢማራ ኢማራ እያልኩኝ ስለ ቤት ሰዋራ ወሬው አምልጦኛ ለ? አንተንም ማስተያየት መስጠት አልችልም። ሌላውንም ሰው ማስተያየት አልችልም። ምንድን ነው አስረዳይ ሲለው ንግድ ፍቃድ አለን ልናጋባ፣ ውጭም ያሉትንም በአውሮፓም በአረብ ሀገርም ያሉትን ኢትዮጵያ ያሉትንም በውስጥ መስመር እያወራን እናጋባለን አለ። የሆነ ኡስታዝ መጥቶ ፍቃድ ማን ነው የሰጠ ሲለው መጅልስ። መጅልስ ማን ነው የሰጠ ለአቡ አሚራ ወረቀቱን መላክ፣ ለአቡ አሚራ ወረቀቱን ስልክለት፣ ለማንም ሰው ሸር እንዳታረግ ሶሻል ሚዲያም ላይ እንዳታወጣ ግን ማንበብ ትችላለህ ብሎ ላከለት። አቡ አሚራ እጁ ላይ ማስረጃው አለ ማለት ነው። እጁ ላይ ማስረጃው አለ። ማን ነው መጅልሱ ብሎ ሲጠይቀው የመጅልሱን የጠራው ሰው መጅልስ ውስጥ የሌለ ሰው ነው። ሸንቀጥሾ ሸንቀጥሾ ሸንቀጥሾ ነው። ለምን እኔ ስሙን መጥራት አያስፈልገኝም? ይሄ ሰውዬ ማን ነው ብለው እዛ ደግሞ ሲጠይቁ መጅልሱን የሚያውቁ ይሄ እንደህ የሚባል ሰውዬ ምክትል ዳይሬክተሩም ስሙ እንድን ነው፣ ከታዩም እንደዚህ ነው፣ አለቃውም እንደዚህ ነው። ሁሉን ስም ሲጠራ የዛ ሰው ስም የለም። ወጣም ወረደም ይሄ የዘውጁና ፕሮግራም ህገወጥ ወጥ ነው። በምን አይነት በሸሪያ መልኩ እንደሚያጋቧቸው እኔ አላቅም። እነሱ ትኩረታቸው አይናቸው ያለው ወደ አረብ ሀገር ነው። የአረብ ሀገርን ሴቶችን ለማግባት ለማዳዳር የአረብ ሀገርን ሴት ኢትዮጵያ ያለ ወንድ ሊያገባት አይገባም። እሱ ኢትዮጵያ ሆኖ እዝ መታ ብር መታፈራውን ኒካ ስላደረገ ብቻ የንብረት ተካፋይ ሊሆን አይገባም። አራቱ ነጥብ። ሴቶች ተጠንቀቁ፣ ሴቶች ተጠንቀቁ። ኢትዮጵያ ኒከ አስረሽ እዝም መተሽ የምትሰሪው ብር የጋራ ንብረታችሁ ነው። እሱም እዚያ የሚሰራው የጋራ ንብረትሽ ነው። ይሄ ህገ መንግስቱ ነው። እሱ ደግሞ የሚሰራውን ብር አያሳይሽም፣ አያሳውቅሽም አግብቶም ይወልዳል። አንቺ የምትሰሪው ብር ደግሞ የታወቀ ነው። ከሺ አምስት መቶ እስከ ሁለት ሺ አምስት መቶ ተብሎ በግምት ተይዟል። አድቅቀውታል፣ አጥንተውታል። እንደዚ አይነት ጋብቻ ጋብቻ ነው ብላችሁ እንዳትሳሳቱ ሕይወታችሁን እንዳታበላሹ፣ ተጠንቀቁ። ይሄ ጋብቻ አይደለም። ይሄ ቃቃ ጨዋታ ነው። ማግባት ከፈለጋችሁ ባላችሁበት ሀገር ላይ አግቡ። መድረኩ ክፍት ነው። እምባሲ ብትሄዱ ያጋባችኋል፣ ግን ህጉን ጠብቁ። ህግ መጠበቁ ለእናንተ መብት ማስጠበቅ ነው። ህጉን ካልጠበቃችሁ መብታችሁ አይጠበቅም። አንቺ ላግባብለሽ ስትሄጂ ባልሽ ን ይዘሽ ስትሄጃለሽ አራት ምስክር ይዘሽ ስትሄጃለሽ ፎቶ ትነሻለሽ ያንቺ ፎቶ እና ያሱ ፎቶ ይለጠፋል አንቺ አግብተሽ ከሆነ ካሁን በፊት ባልሽ እኔ ባሏ ነኝ ብሎ ካለ ወይም እሱ እንደዛ እኔ ሚስቱ ነኝ ልጆች አባት ነው ብለው ካለ እንደገና ያን ቤተሰብ መጥቶ ተፋትተዋል ወይ ወይስ አልተፋቱም ንብረት ተካፍለዋል ወይስ አልተካፈሉም ተጠንቶ ነው የምታገቢ ዝምብለሽ ሄደሽ ግንድስ እንዳትይ መከራው ጦሱ ላንቺ ነው እናት የምትሆኙ አንችንሽ። የምታጠቢው አንችንሽ። የዛን የልጅ ሀላፊነት የምትወስዱ አንችንሽ። ትዳር ነሲብ ነው እንጂ ሰው ስላመጣዴ፣ ሰው ስለወሰደልሽ አይደለም። ሰው ሊሆንሽ የሚችለው ሰበብ ነው። ከሰበብ ውጭ ሌላ ምንም ነገር ሊያግዟችሁ አይችሉም። አደራችሁን እህቶች፣ እንዳትበሉ፣ ወላሂ እንዳትበሉ። ሶሻል ሚዲያው ስራዬ ብለው የያዙት ማጋባትን ነው። ትዳር እኮ ጥሩ ነገር ነው። ግን በትክክለኛው መንገድ ቤተሰቦቹን አስጠይቀሽ ቤተሰቦችን አስጠይቆ ቤተሰብ ታሂደው አይተው የሚመጥንሽን ባል አግቢ። እማይመጥንሽን ባል ካገባሽ ገደል ትገቢያለሽ። ስለዚህ ጀውዙና የሚለው የትዳር በሶሻል ሚዲያ ላይ ህጋዊ ፍቃድ አለን እያሉ የሚንቀሳቀሱት እኔ በበኩል አልተዋጠልኝም። ልጅ ቢኖረ ልጅንም አልድርም። በእንደዛ አይነት መልኩ ቁማ ትቀራለች ቁሞ ይቀራል እንጂ። ይሄን ነገር በደንብ አድርጋችሁ እሰቡበት። በጣም አደጋ ነው። ደግሞ የምንጎዳው እኛ ሴቶች ነው። ወንዶች አይጎዱም። ጊዜያችሁን እንዳታባክኑ፣ ሰው ባል በሌለበት ኒካ እንዳታስሩ፣ ይቅርባችሁ። ይሄን ልላችሁ ፈልጋለሁ። አመሰግናለሁ።